አሰላም አለይኩም ራህመቱላሂ ወበረካቱ የጫና ቤተሰቦች እንዴት ናችሁ ሰላም ናችሁ ሰላማችሁ ብዙ ስትርፍርፍ ይበልልኝ ሰላም ሰላም ክርስቲያንቶች እንዴት ናችሁ ባላችሁበት አላህ ይጠብቅልን ከቤት የአዲስ ናቸው ሰብሰብ ላይክ ኮሜንት ሼር በማድረግ ቤተሰቡ ነው ተቀላቀሉ ቤተሰብ የሆናቸው ሼር ላይክ በማድረግ አበረታቶች ሁሌ እንግዲህ በአዲስ አዲስ ነገር እመጣላችኋለሁ እናንተ ምን ደግሞ አበረታቶኝ ማለት ነው ያው ብዙዎቻችን ብዙ ነገር መስራት እንፈልጋለን ግን ይመቸንም ይችላል ብቻ አላክም እንንጃ እላችኋለሁ እና ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ይቺ ነገር በኢትዮጵያ በርበሬ ናት የምትባለው እዚህ ደግሞ ብስባስ እና ፍልፍል ነው የሚሉት ብስባስ ይሉታል ብስ ፍልፍል ይሉታል። ይህንን ነገር ሊሰራ በምንድን ነው የሚሰራው ካላችሁ ያው ይመጣና መጀመሪያ ምክንያቱ ቀለም ስለሚሰጠው ሲዘጋጅ ያለው በርበሬ ማለት ነው። እዚህ ሀገር ግን ግን ፍሬውን እንዳለ ነው የሚወጣው። ፍሬውን እንዳለ ነው የሚወጣው። ማለት ይህንን አሁን እንዴት ነው የሚሰራው? ያው ከላይ በአዲስ አዲስ ያመጣል እንግዲህ፣ በኬክ በዚህ በምግብም ቅልቅል አድርጎ ነው የሚመጣው። እናንተ ደግሞ አርጥሩታሉ። ላይክ ላይክ ሰብስክራይብ አድርጉ። ትክክል አይደረገም። አፈራቸው አይነቶች ተስፋ እንዳርጋት አታደርጉኝ ማለት ነው። ያው እስካሁንም በእናንተ ብርታት ነው ያለሁት። አልሐምዱሊላ። አሁንም ደግሞ ተጎኔ እንደምትሆኑ ተስፋ አረጋለሁ። እውነት አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን እና ለሀገራችን ሀብት ሁላችንም በህብረት እንድንሰራ ያድርገን። የሰው ሀገር በቃ ይበለን። የሰው ሀገር ይህን ለመስራት ስቅ እንደምንመጡ አልመጡ እንደምንል እኛ ነው የምናውቀው ማለት ነው ነፍስ ውጪ ነፍስ ግቢ ነው ብቻ አልሐምዱሊላ ይኸው እንደምንምን አድርገን ግን እየሰራን ነው አለ ብላቸዋለሁ እና ቤተሰቦች ጋር ልብ ነው የሚያመሰግነው ሁላችሁም ክበሩልኝ ቪዲዮን የሚያያችሁልኝ ነው በጣም ነው ማመሰግናችሁ እውነት ቃላት ያንሰኛል ማለት ነው እኔ እንደዚህ እንደዚህ እሰራለሁ እንደዚህ አይነት ነገር እገባለሁ ሚዲያም ላይ ሰው እንትን ይለኛል ብዬ አላሰብኩም ነበረ ግን አልሐምዱሊላህ ረብና አለሚን ወለፊት በጣም ነው የማመሰግናቸው። በጣም በጣም በጣም እላቸዋለሁ፣ ከልብ በላይ ማለት ነው። እና ይሄንን እንዴት ነው የምሰራው እላቸዋለሁ። ይሄን እንቀመጥበታለን ያው እንደ ሀገራችን ማለት ነው ግን

እስቲ ቤተሰቦች ሰው የዛሬ ምን ሆነ የሚል ቀን ጥስ ያለው ቀን ጥስ ባጥስ የዋለው ማለት ነው። አሁን እዚህ ላይ ምንድን ነው የሚከተው ሙኳ ሙኳ እንዲለሰልስ ማለት ነው። ሙኳ ነው የሚከተው ሙኳውን ከትቼ እንግዲህ አሁን ማለት የዛሬ የበቃኛል ወይ ደግሞ ጥሬ በቃ ነው የሚላቸዋለ የዛሬ ግን ይህን ይበቃኛል ወይም አሁን በሙኳ ለአንድ ለአስር ደቂቃ ምናምን የሀያ ደቂቃ ምናምን እዘፈዝፈዋለሁ ውሃ ውስጥ ማለት ነው። አጥጌ ውላቸዋለሁ አሁን እንከታተል ጠብቆ ማለት ነው። እሺ ቤተሰቦቼ የውሃውን አደጌበታለሁ የውሃ ሙቄ ትኩስ ውሃ እዚህ ላይ አደጌ ዕቃ ጠቦኝ እዚህ ላይ አደጌዋለሁ እንደምታዩት ማለት ነው። እዚህ ላይ ነው ያደረኩት። አሁን ይሄንን የአንድ የአምስት የአስራ አምስት ደቂቃ አንድ የሀያ ደቂቃ እዘፈዝፈዋለሁ ማለት ነው። ምክንያቱ እንትን ይላል ድርቅ ያለ ስለሆነ በርበሬው ድርቅ ያለ ስለሆነ ትንሽ መላላት ያስፈልገዋል ማለት ነው፣ መለስለስ ያስፈልገዋል። አለበዛ መኪናው ይሰብርብታል ማለት ነው። እና የዛሬ ይኸውላችሁ፣ ይሄን አገራችን ብዙ ቅመም አድርገን ብዙ ነገር አድርገን ነው የምናስፈጨው። እዚህ ደግሞ ዝም ብላችሁ ፍሬውን አውጥታችሁ ብቻ ነው የምትፈጩት ፍሬ የሆነ ተክል ነው የምትፈጩት። እና አሁን አንድ አስራ አምስት ደቂቃ ሀያ ደቂቃ ምናምን አብረን እንቆያለን ማለት ነው፣ እናወራለን ማለት ነው። እሺ ቤተሰቦች ይኸው

ሌላ እኮ አለኝ ግን እርሳ አላስፈቅዳት አላወጣም ብዬ ነው። እሱን ግን ያፈሰሰ ነው። እና የምልላችሁ ነበር ዛሬ ቀን ማለት ነው። እናንተ አውሮፕላን በጣም እንደዚህ ተመላለሰው አያውቅም፣ እየተመላለሰ ነው እውነት። እዚህ ጋር እኮ እርሳኤል ማለት እርሳኤል ነው። እርሳኤል ሰሞኑን እርሳና ነው እንደ ስርት ያድርገው። እና እየተመታ ማለት ነው እሱ እየትንትን እያለ አይደለም። ጦርነት አለ አይደል ከዚህ ከእሱ ከ ከእሱ የተ የከፈተው ጦርነት ሰውየው ጋር ማለት ነው። ይሄ ኢሜራዊት ነው ኢሜራ ወይኔራ ሚላ ወይም ስሙ ሆነ ረሳሁት። ኤራዊ ኤራዊ ያልባ ኤራዊ ነው ያለች ልጅቷ። እና እዚህ ተኛ፣ ከዚህ ከአውዳቢ ማለት ነው ከዱባይ ቅርብ ነው ቅርብ ነው እንትን ነው አንዱ ወንዝ ብቻ ነው አለች የሚለየው አለች። እና እዛ ሲመጡ ቢመጣ እንዳለ እዚህ እንዳለ እንደሚመጣ ነግራኛለች። ወላሂ እንዳለ ፈርተዋል እኮ። እና አሁን ዛሬ ደግሞ እንዴት ቀን እንዴት ተመላለሰ ያቀመረው አውሮፕላን ዛሬ በጣም የተመላለሰ ነው። አላሽ አይደል በጣም በጣም እላቸዋለሁ። እና ወላይ ዱአ አድርጉ። እኔ በጣም የምፈራው እንደዚህ አይነት ነገር ማለት ነው። ይሄ ነገር አንደቀቀ በደንብ በቀቀ ማለት እንመለሳለን። ይሄው ቤተሰቦቼ ፈጅቼዋለሁ። እዚጋ ደግሞ ሁሌ ማስቀመጥባት ዕቃ አለች። ሁሌ ነው የምሰራው፣ ያው አንቀረጽኩላቸው እንጂ ሁሌ ነው የምሰራው። ሲያርቅ ብኝ ሲያርቅ ብኝ ነው የምሰራው። አጥቢ ነው ቁጭ የማደርገው ይዘዋል። ራሱ በርበሬ ማለት ነው፣ እንደ ሀገራችን እንደ በርበሬ ዕቃ ማለት ነው። አሁን እሱን ቀጭን ሲያሳለች፣ እንዳያችሁት እንዳማረበት ይሁት ማለት ነው። ይሁት እንዳማረበት ማለት ነው። ጊዜ አደጋ የምንደልዘው ምናምን ቀንጥሰን ምን ብለን ቀምመን እንደው ምን ነው፣ እናቴ ስታደርገው እኮ አይቻለሁ እንዴ እኔ እኔ አይቻለሁ። ቤቶች ላይ ሲደልዙ ነው ሲደልዙ ይዞ አይቻለሁ። እና ይህ ነገር ይወፍራል። ደግሞ በጣም ነው የሚወፍረው። በጣም በጣም የሚወፍረው ነው ግን እንዴት አረጋጋችሁ? እዚህ ሀገር ደግሞ ምንድን ነው የሚሰሩበት ካላች ምግብ ሲሰሩ ዶሮም ሲሰሩ ይሁን በተለይ አሳ ሲሰሩ አሳ ወጥ ማለት ነው። አሳ ወጥ ሲሰሩ፣ ስጋ ወጥ ሲሰሩ በዚህ እንደ ትማትም ማለት ነው። እንደ ትማትም ሶስት ማንኪያ አራት ማንኪያ ታደርጉበታላችሁ፣ ምግቡ ላይ ማለት ነው። ሶስት ማንኪያ አራት ማንኪያ ታደርጉበታላችሁ። በጣም ቅልጥ ነው የሚለው ብታዩ ማለት ነው። እያያችሁ ማለት ነው። በጣም እዚህ ሀገር እነሱ ብስባስ ነው የሚሉት፣ ብስባስ ነው ይሉት። የኛ ጋር ደግሞ በርበሬ ነው የሚሉት። ሴት እራሱ ታውቋለች። እናንተ ሀገር እራሱ እኮ አለ ምናምን አለች። አዎ እኛ ጋር አለ። እኛ ከሁሉ ብዙ ነገር አለን። የሌለን ነገር ምን አለ አልኳት እላችኋለሁ። ምንም ቢሆን የለንም አትበሉ። ሁሉም ነገር ያው እኛ ሀገር ነው መሰለኛ። መጣችሁት። እኛ የምንጠቀመው ይሄ ነው አልኳት እላችኋለሁ። እንግዲህ ሁላችሁ እንደምትወዱት ወይም እንደምሰሩት ቤት ስሩ ቢሏችሁ ራሱ እንዳት ግር እንዳይገባችሁ ማለት ነው። ቤተሰቦች ዛሬ አውሮፕላን በጣም የተመላለሰ ነው፣ ወላ የሁላችሁ የተመላለሰ ነው። እኔም እንደሆነ ብቻ ግራ ገባኝ እላችኋለሁ። ቢቻላ ሰላም ያደርገው እውነት እና ቤተሰቦቼ፣ በቃ ይሄን ይመስላል። በሌላ ቪዲዮ እስከ ስንገናኝ ድረስ ላይክ ሼር ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን፣ የንላቸው እንደምትወድ ይህ ደግሞ በሌላ ጊዜ አሉ ማለት ነው። እዚህ ሀገር ርካሽ ነው መሰለኝ ናቶ የኢትዮጵያ የትርትርሶች ይጅ ልንገድ እንዴ እያልኩ ነው። ንግድ ብጀምር እንዴ እያልኩ ነው። ላችኋለሁ እስቲ ሀሳባችሁን አስተያየታችሁን ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ባይ ባይ።